አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ሰላም ናችሁ ወይ ሁላችንም ሰላም ሰላም ብያለሁ እንግዲህ በቪዲዮ ሰርቻለሁ በእርግጥ በህልም መውለድ የሚል ቪዲዮ አለ ግን ደግሞ ያንኛው በአጠቃላይ ወንድም ሴትም ብቻ ልጅ መውለድ ነው የመጀመሪያው ቪዲዮ ይሄ ደግሞ ዛሬ ደግሞ የምናየው በህልም ወንድ ልጅ መውለድ የሚሰጠውን ፍች ነው የአብዛኞቻችሁ ጥያቄ ነው ብዙን ጊዜ እኔ ፈ መርጬ የማመጣው ቪዲዮ የምጠይቁኝን የምጠይቁኝን ህልም ላይ የተደጋጋሚ ሰው የሚጠይቀኝ ነው። ቪዲዮ እየመረጥኩ የምሰራው ማለት ነው። የማይፈለገውን የማትፈልጉትን አልሰራም አልፏዋለሁ። እና ወንድ ልጅ መውለድ እስኪ ምን ፍቺ እንደሚሰጥ ቀስ አድርጌ ለመግለጽ ወይም ደግሞ ለማንበብ እሞክራለሁ። ብዙም አጻጻፉ፣ ወደ ትርጉም ሲቀይሩት ቃላት ስጠት፣ ቀስ ብዬ ለማንበብ እሞክራለሁ። እስከ መጨረሻው ድረስ ተከታተሉ። ግን በህልማቱ ስትወልዱ ማየት ይህንንም ቪዲዮ ያንኛውንም ያለፈውንም ቪዲዮ ማየት አለባቸው ከሁለት አንዱ ፍቺ እንድታገኙ ማለት ነው። አሁን ግን ወንድ ልጅን በህልም መውለድ የሚለውን ነው የምንመለከተው፣ እንቀጥላለን። እሺ፣ ለሁላችሁም ነው። በህልም ውስጥ ወንድ ልጅ መውለድ ህልም አላሚ ህይወት ውስጥ የጭንቀትና የሀዘን ጊዜ ማብቃቱን ያመላክታል። ልጅን በህልም መውለድ የኑሮ የኑሮ በሮች ጥሩነት ህልማላሚው ፊት እየቀረቡ በተለይ የኑሮ በሮች ማለት ማንኛውም የበረከት በሮች እየተከፈተላችሁ እንደሆነ የማንኛውንም ነገር ስራ ማግኘት እንደምትችሉ ወይም የኑሮ በሮች እየተከፈተ እንደሆነ አንዳንድ ነገሮች ልታሳኩ እንደሆነ የሚያሳይ ህልም ነው፣ ወንድ ልጅ ስትወልዱ ካለማችሁ ማለት ነው። እንዲሁም ደግሞ ለመድረስ የምትፈልጉት ማንኛውም ምኞቶች ላይ ግቦች ላይ መድረስ እንደምትችሉ ያመላክታል። ይሄ እንደ አጠቃላይ ማለት ነው። ወንድ ልጅን በህልም ውስጥ መውለድ ለህልም አላሚው አዲስ መተዳደሪያ በር ይከፈትለታል። አዲስ ስራ ማለት ነው። ወንድ ልጅ ተወልድ ካያችሁ በአዲስ ስራ አዲስ መተዳደሪያ ወይ እናንተ ሰርታችሁ ወይ ተቀጥራችሁ ወይ እናንተ ከፍታችሁ ብቻ አዲስ መተዳደሪያ ይከፈትላችኋል። እንዲሁም በዛው በምታገኙት መተዳደሪያ ደግሞ ብዙ የገንዘብ ትርፍ ታጭዳላችሁ። የገንዘብ ትርፍ ታገኛላችሁ ማለት ነው። እንዲሁም በህይወታችሁ ብዙ ጉልህ መሻሻሎች ይኖራሉ። ይሄ ሁላ ምንድ ነው? ወንድ ልጅ ስትወልዱ በህልም ከአለማችሁ ለማግኘት የምትፈልጉትን ማንኛውንም አዲስ ስራ ወይም ደግሞ ማንኛውንም ነገር ታገኛላችሁ ማለት ነው። እሺ፣ በህልማችሁ የተወለደ ልጅ የተወለደ ልጅ በህልም መመልከት ወይም ደግሞ ጥሩ ጤንነት ላይ ሆኖ የተወለደ ልጅ በህልም ማየት ረጅም ህይወትን ያመላክታል። ስለዚህ የታመመ ሰው በተለይ ወንድ ልጅ ሲወለድ ከተመለከተ ከህመሙ መዳንና ረጅም ህይወትን ያመላክታል። በተለይ በእውነት የታማችሁ ወንድ ልጅ ሲወለድ ካለማችሁ ከህመማችሁ ትድናላችሁ፣ ታገግማላችሁ ረጅም ዕድሜ የሚሰጣችኋል ፈጣሪ ማለት ነው። አንዲት ሴት ልጅ እንግዲህ አንዲት ያላገባች ልትሆን ትችላለች። ወንድ ልጅ ስትወልድ በህልም ስትመለከት የመልካም ነገር መምጣት ምልክት ነው ህልሙ እንግዳ ቢሆንም እንግዲህ ሳታገባ ነው ልጅ የምትወልደው ስለዚህ እንግዳ ሊሆን ይችላል ህልሙ ግን እንደዛም ቢሆን በህይወቷ ውስጥ ወደ አዲስ ምዕራፍ መሸጋገሯን የሚያረጋግጥ ነው ያላገባች ልጅ ነጠላ ሁና በህልሟ ስትወልድ ካየች ወደ አዲስ ምዕራፍ እንደምትሸጋገር ወደ አዲስ ህይወት እንደምትሸጋገር ያመላክታል አንዲት ያላገባች ሴት ልጅ እንደወለደች በህልሟ ካየች ይህ ትልቅ ውበትና ስነ ምግባር ያለው ሰው ማግባት እንደሆነ የሚናገር ህልም ነው ማለት ነው። ቆንጆ ከሆነ ወንድ ጥሩ ምግባት ካለው ወንድ እንደምታገባ ያመላክታል። ያላገባት ሴት እንትን ስትመለከት ወንድ ልጅ ስትወልድ ከተመለከተች በህልሟ የወለደችው ልጅ ግን በህልም አስቀያሚ ከሆነ ህልሙ ምንድን ነው? ብዙ ብዙ አስቀያሚ ልጅ ከወለደች ብዙ ካለው ሰው ጋር ጋብቻ ምንድ ነው ብዙ መጥፎ ባህሪ ካለው ሰው ጋር ጋብቻዋን ያሳያል። የምትወልደው ልጅ እኔ ቀስ ብዬ የማነበው ወይም ቀስ የምለው ምንድነው አጻጻፉ ትንሽ ግራ ያጋባ ስ ለማስተካከል ነው። እና አንድ ያላገባች ሴት ልጅ ወንድ ልጅ ስትወልድ ልጁ አስቀያሚ ልጅ ከወለደች፣ በእርግጥ አይወለድም እንደዛ፣ ግን ምሳሌ ነው። የልጅ አስቀያሚ የለውም ይሄ ምሳሌ ሳይሆን ህልሙ ነው። በህልሟ ልጁ አስቀያሚ ሆኖ በህልም ከተመለከተች የምታገባው ልጅ ወይም የምታገባው ወንድ በጣም መጥፎ ባህሪ እንዳለው፣ ጥሩ ባህሪ እንዳለው፣ በቃ ደስ ማይል ባህሪ እንዳለው የሚናገር ህልም ነው። ቆንጆ የልጅ ከተመለከተች ደግሞ የሚያምር ቆንጆ ውብ ልጅ ከወለደች ደግሞ በህልሟ ጥሩ ስነምግባር ያለውና ጥሩ ቦታ ላይ ካለ ሰው ጋር እንደምትጋባ ነው። ገብቷችኋል? የልጁ የሚወለደው ህፃን ልጅ ማማርና አለማማር የምታገባውን ሰው ምንነት ባህሪውን ይገልጻል ማለት ነው። ተግባባን፣ እሺ። አሁንም ይኸው እራሱን ለማብራራት ይቺው ያላገባች ሴት ወንድ ልጅ እንደወለደች ካየች እና የታመመ ህፃን ከሆነ በህልሟ፣ ይሄ ፍቺ በህይወቷ ብዙ እንደምትሰቃይ ያሳያል። ምክንያቱም በብዙ ለብዙ ችግሮች እንደምትጋለጥ ይጠቁማል ማለት ነው። የወለደችው ልጅ ወንድ ልጅ ተወልዳለች በህልሟ ስትወልዶ ደግሞ እየታመመ ከሆነ በብዙ የችግሮች እና ለብዙ ችግሮች እንደምትጋለጥና እና ያን ችግር ደግሞ ለረጅም ጊዜ ከሷ ጋር ይቀጥላል ማለት ነው። አንዲት ያላገባች ሴት በህልም ከወለደች በኋላ ፅንሱ ሲሞት ካለመች ይሄ ታዋቂና ብዙ ባህሪ በጣም በመጥፎ ባህሩ ከሚታ በመጥፎ ባህሪዋ የምትታወቅ ሰው ናት ማለት ነው። ባህሪዋ መጥፎ ነው። ሰዎች በዛ ባህሪዋ ያውቋታል ማለት ነው። ልጅ ወልዳ ልጁ ከሞተባት ለአላገባች ሴት ሌላኛው ህልም ፈቺ ደግሞ፣ ብዙ ፈቾች አሉ እዚ ጋም። ሌላኛው ህልም ፈቺ ደግሞ ባለት ዳር ሴት ጓደኛዋ በህልምች ባለት ዳር ሴት ሌላ ጓደኛ በህልም ልጅ ስትወልድ ከተመለከተች በህይወቷ ውስጥ የሚገጥማትን ችግሮች በሙሉ ማሸነፍ እንደምትችል ያሳያል ብለው ተርጉሞታል ማለት ነው። ባለትዳር ሴት ናት የምትወልደው ግን ሌላ ጓደኛዋ ናት። ይህን ከተመለከተች ብዙ ችግሮችን ማሸነፍ እንደምትችል ነው። ሌላው ነፍሰ ጡር ሆና በእውነታው በህልሟ ስትወልድ ከተመለከት፣ ይቅርታ ባለትዳር ሴት አሁንም ይሄንኑ ልጅ ስትወልድ ከተመለከተች ምናልባት በቅርቡ እርግዝና እንደምታረግዝ ወይም ደግሞ ነፍሰ ጡር እንደምትሆን ወይም ደግሞ እርጉዝ እንደምትሆን የሚናገር ህልም ነው ማለት ነው። ባለትዳር ሴት ልጅ ስትወልድ ካለመች፣ ጓደኛዋ ስትወልድ ደግሞ ችግሮችን ማስወገድ ነው ብለናል። ራሷ ስትወልድ ካለመች ደግሞ ምናልባት ልታረግዝ ትችላለች። ይችው ያለ ያገባች ሴት ወንድ ልጅን በህልም ስትወልድ ብዙውን ጊዜ ህልሟ ባሏ ባሏ ለምሳሌ ማለት ነው ባሏ ወንድ ልጅ ልጅ ወንድ ልጅ ልጅ እያለ በእውነታው የሚያስጨንቃት ከሆነና በህልሟ ወንድ ልጅ የምትወልድ ከሆነ ይሄ የአይምሯ ነጸብራቅ ሊሆን ይችላል። እሱን ለማስደሰት ካላት ፍላጎት የመጣ ሊሆን ይችላል ማለት ነው እንደዚህ አይነት ህልም የምታየው። ሌላው ደግሞ ነፍሰጡር ሴት ስትወልድ እንመልከት፣ ወንድ ልጅ ነፍሰ ጡር ሴት በህልማ ውስጥ ወንድ ልጅ ስትወልድ ማየት አወላለዷ ቀላል አወላለዷ አስቸጋሪ እንደሚሆን እና ከወሊድ በፊት እና በኋላም የፍርሃት ስሜት እየተሰማት እንደሆነ ያመላክታል። ነፍሰ ጡር ሴት ወንድን ልጅ ስትወልድ ካየች ምጧ ይጠናባታል ማለት ነው እና ደግሞ ይጠናብኛል ብላም እንደምትፈራም ሳትወልድ በፊትም እየፈራች እንደሆነ ያመላክታል። አሁንም ነፍሰ ጡር ሴት ሌላ ነፍሰ ጡር ሴት ሴት ልጅ እንደምትወልድ ካየች፣ እሷ ነፍሰ ጡር ናት። ሌላኛዋ ነፍሰ ጡር ሴት ሴት ልጅ እንደምትወልድ ከተመለከተች ይሄ እቹ ነፍሰ ጡር ሴት ምን ይሆናል ፍቺው? አወላለዷ ምጧ ቀላል ይሆናል ማለት ነው። ከወለደች በኋላም ደግሞ ደስተኛ ትሆናለች ማለት ነው። ሌላኛዋ ነፍሰ ጡር ሴት ልጅ ስትወልድ ከተመለከተቻት ማለት ነው። አሁንም ነፍሰ ጡር ሴት በህልም የሞተ ወንድ ልጅ እንደምትወልድ በህልም ከተመለከተች ይሄ በወሊድ ጊዜና ከወሊድ በኋላ የሚደርስባትን የመከራና የችግር መጠን ያሳያል ማለት ነው። ነፍሰ ጡር እናት በእውነታው በህልሟ ወንድ ልጅ ወልዳ ሲሞት የሞተ ከሆነ የወለደችው ያው ችግሮች ወደፊቷ ይመጣሉ፣ ያጋጥሟታል ችግር ማለት ነው እ ይቺው ነፍሰ ጡር ሴት በህልም ውስጥ ልጅ ስትወልድና ልጅ ስትወልድና የምትወልደው ደግሞ በአመልያ ከሆነ በምትወልደው ልጅ ምክንያት በህይወቷ ውስጥ መከራና ችግሮች ያጋጥማታል። እኔ እንደውም መከራና መከራ እንደሚያጋጥማት ነው እኔ ሳስተካክለው ማለት ነው። በህልሟ በአመልያ የነፍሰ ጡር ሴት በኦፕሬሽን እየወለደች እንደሆነ በህልም ካየች ይሄ ፍቹ ምንድን ነው? አንዳንድ ችግሮች ወይም መከራዎች ወደ ህይወቷ ይመጣሉ ማለት ነው። የተፈታች ሴት ደግሞ በህልሟ ስትወልድ ማየት እንደገና የማግባት እንደገና ለማግባት ያላትን ፍላጎት ያሳያል። ምክንያቱም እራሷ ብቻዋን መኖር በጣም መሯታል ወይም በጣም ሰልችቷታል ማለት ነው። ትዳር የፈታች ሴት ወንድ ልጅ ስትወልድ በህልም ካየች ድጋሚ ማግባት ፍላጎት አላት ማለት ነው። እሺ አንድ ወንድ ደግሞ በህልሙ ሚስቱ ወንድ ልጅ እንደምትወልድ ካየች ይህ ራአይ ብዙ መልካም ነገሮች ወደ ህይወቱ ይመጣል ማለት ነው። እንዲሁም ደግሞ ሚስቱ ወንድ ልጅ እንደምትወልድ ከተመለከተ በሚመጣው ጊዜ ብዙ መልካም ነገሮች፣ ብዙ በረከቶች ወደ ህይወቱ ይመጣል። ወንድ አላሚ ሚስቱ ስትወልድ ከተመለከተ እሺ ባለ ረአዩ ታሞ ታማሚ ከሆነና የሚወለደው ህፃን ከተወለደ በኋላ ከሞተ ይሄ የእሱ የህይወት ዘመኑ እድሜው እያበቃ ወይም የዝቻለን ህይወቱ እያበቃ ወደ ሞት እየተቃረበ መሆኑን የሚያመላክት ማስጠንቀቂያ ነው። ምን አስፈራኝ ደግሞ እኔ እፈራለሁ፣ እንደዚህ ስለ ሞት ምናምን ህልም መፍታት ማለት ነው። እና አንድ ታማሚ ሰው ባለትዳር ከሆነ የታማሚ ሰው ወይም በህልሙ ብቻ፣ በአጠቃላይ ታማሚ ሰው በህልም ህፃን ልጅ ተወልደ ወንድ ልጅ ያ የተወለደው ልጅ እንደተወለደ ከሞተ ይሄ የአላሚውን እንትን አስጠንቃቂ ነው ማለት ነው። አሁንም እንትን ብያለፍኩት። እሺ አንድ ሰው አሮጊት ሴት ወንድ ልጅ እንደምትወልድ ካየ፣ አንድ ወንድ አሮጊት ሴት እንደምትወልድ ካየ ይህ በቅን ልቦና ላይ ያለውን አስፈላጊነት ያሳያል። ፈጣሪ ብዙ ሳይቆይ ህልሞችን ምኞቶችን ያሳካለታል ማለት ነው። ልቦናው ቅን ነው ማለት ነው። አሮጊት ሴት አንድ ወንድ ስትወልድ ከተመለከታት ምኞቶችን ፍላጎቶችን በሙሉ ፈጣሪ ያሳካለታል ማለት ነው። ነፍሰቱን ያልሆነች ሴት ወንድ ልጅ ስትወልድ በህልሙ ማየት ይቺ ባለ ራዕይዋ ኃጢያት ሰርታለች እና ንስሐ እንድትገባ የሚጠቁሙ ፍቺ ነው ማለት ነው። እርጉዝ ከሆነችና ግን ሴት ልጅ ስትወልድ ማየት ትዳር መስርታ በቅርቡ እንደምትጸንስ ያሳያል። አንዲት ያላገባች ሴት እርጉዝ ሆና እንደምትወልድ በህልም ከተመለከተች ታገባና ሌላ በቅርቡ እንደምትወልድ ወይም ደግሞ እንደምትጸንስ ያመላክታል ማለት ነው። ነጠላ ሴት ከሆነች ይሄን ያለመችው። ሌላው ደግሞ ይችው ነጠላ ሴት በህልሟ አርግዛ ስትወልድ ካለመች በቅርቡም ልታገባም እንደምትችል ያመላክታል ማለት ነው። ግን እዚህ ጋር እስኪ ቅድም ላስተካክለው። ነፍሰ ጡር ሴት ያልሆነች ማለት ያላገባች ጭራሹን ያላገባች ሴት ወንድ ልጅ ስትወልድ በህልም ካየች ባለራእዩዋ ሀጢያትን ሰርታለች እና ንስሀ እንድትገባ ይጠቁማሉ ካለ በኋላ ደግሞ እርጉዝ ሴት ደግሞ እርጉዝ ሴት ልጅ ስትወልድ ከተመለከተች አዎ እዚህ ጋር ገባኝ እርጉዝ አንዲት ያላገባች ሴት አንዲት ያላገባች ምንም ነገር ያላገባች ሴት ሌላዋ እርጉዝ ሌላዋ እርጉዝ ሰው ሴት ልጅ እንደምትወልድ ካየቻት እራሷ ህልም አላሚዋች ያላገባች ሴት ትዳር መስርታ ልጅ እንደምትወልድ ወዲያውኑ ልጅ እንደምትወልድ ወዲያ ወዲያው ልጅ እንደምትወልድ ያመላክታል ማንናት ያረገዘችው ሌላ ነፍሰ ጦር ናት እዚጋ ቀደም ተደናግሮብኝ ነው ለምን እራሷ ዝም ብላ ስትወልድና ዝም ብላ ራሷ ወንድ ልጅ ስትወልድማ ካለመች አንዳንድ ኃጢአቶች ሰርታለች ያንን ትጠንቀቅ ማለት ነው። ግን ሌላ እርጉዝ ሴት ሴት ስትወልድ ካለመች አትች ነጠላ ሴት ደግሞ አግብታ ልጅ እንደምትወልድ ነው። ሌላም ደግሞ እንዲሁ እርጉዝ ሴት ስትወልድ ካለመች ደግሞ ይቺው ነጠላ ሴት ትዳር እንደምትይዝ ያመላክታል ማለት ነው። በአጠቃላይ እኔ ልጅ መውለድ በሚለው ላይ ጥሩ ቪዲዮ ሰርቻለሁ ግን ወንድ ልጅ መውለድ የሚለው ምናልባት እንደ መጨመሪያ ህልማችሁን እያጣችሁት ከሆነ ብዬ እንደ መጨመሪያ ነው እንጂ የሰራሁት ይሄ አልነበብ ብሎኝ፣ እኔ ራሱ ተቸግሬ ነው ያነበብኩት። አተረጓጎሙ ላይ ቃላቱን ዝብርቅርቅ አድርጎ ነው የጻፉት። አንዳንዴ ጥሩ አድርጎ ይተረጎማል፣ አንዳንዴ ደግሞ ያወሳስቡታል። እና ከተንተባተብ ይቅርታ ጠይቃለሁ። ለማንኛውም ለእናንተ ምናልባት ህልማችሁ ፍቺ ከጠቀማቸው ብዬ ነው እንጂ ቪዲዮ በእርግጥ ጥርት አርጌ እንዳልሰራት ይገባኛል። ደህና ቆዩ። ይቻላል